የጭንቀት በሐሳብ እየተዋጠው የምሩና የናሁም ፍቅር እንግዲህ ናሁምም ውስጡ እየተጨነቀ ነው። እምሩም ውስጧ እየተጨነቀ ነው። እኒውም የሚያስጨንቃት ውስጧ በሽተኛ ስለሆነ ቤተሰቦቹ ሲሰሙ ምንድን ነው የሚሉን እሱንስ ምንድን ነው የሚሉት በእኔ የተነሳ ከቤተሰቦቹ ጋር ሊስማሙ ነው ወይንስ እውነታውን አውቀው ይቀበሉናል እኛስ እንዴት ነው እውነታውን የምንናገር እያለች እንግዲህ በጣም በውስጧ እያንሰላሰለች ነው ናሁሚም እንደዚያው እንግዲህ በአፉ ወጥቶ ባይናገረው በውስጡ የሆነ የጭንቀት ነገር ይታይበታል ፊቱ ላይ እንግዲህ የናሁሚ እናት ልጅ እንዲወልዱ እንዲሁም ከባለቤቷ ጋር እምሩ እንድትስተዋወቅ ናሁምና ናሁም አባት እንደተጋጩ በዘውም እንድታረቁ እምሩን እየገፋፈቻት ነው። እምሩም እንግዲህ ው ልጅ እንድትወልጭ እየተባለች ነው። እንግዲህ እሷም በውስጧ ጭንቀት ስላለ ወስቲ እንሞክራለን እያለች እንግዲህ እየመለሰችላት ነው። ሰላም ሰላም፣ ውድ ተከበራችሁ የቻናሌ የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ያለም ዳርቻ ሰላማችሁ ብዙ ይግበርልን። እንግዲህ እንደተለመደው በጽናት ድራማ ክፍል ስልሳ አንድ ወደ እናንተ ተመልሰናል። እንግዲህ ናሁሜ እናት እንደ ማንኛውም እናት ሽሮና በርበሬ አዘጋጅታ ለወዷ ልጇ ይዛ ትመጣለች። እንግዲህ እምሩም እናዬ፣ ማሚ ዝም ብለሽ እኮ ነው የለፋሽ ትላታለች። አይ ናሁሜ እኮ እወጣለሁ ስለኝ ለሱ ነበር ያዘጋጀውለት ትላታለች። እንግዲህ ምሩም አይ ማሚ አሁንማ እኔ ያለው ትላታለች። አይ ቢሆንም እንግዲህ ለልጄ ያልኩትንማ መልሼ አልወስደውም እያለች ስትል እንግዲህ ምሩ ብድግ አድጋ አይ ማሚ ዝም ብለሽ ነው እኮ የለፋሽ እያለቻት እንግዲህ ምሩም በቃ ምሳም ላቅርብ፣ ቡናም ላቀራርብ እያለች ብድግ ልትል ስትል አይ ችግር የለም ልጄ ቁጭ በይ። እኔ ምልሽ መቼ ነው ከባለቤትካ የምትስተዋወቂ ትላታለች። እንግዲህ ምሩም ድንግጥ በማለት ዛሬ ነው ምናም ትላታለ። አይ እንግዲህ ናሁምና ና እና ባለቤት የትንሽ ገጫ ብለዋለኝ እና በዚውም እንዲስማሙ እያለች ተናግራታለች። ልጅም እንዲሞ እንዲወልዱ ትገፋፋታለች። እንግዲህ እምሩም አይማሚ በዚህ ኑሮ ውድነት አሁን ልጅ ተወልዶ እንዴት ያደርጋል ብለች ነው ትላታለች። እንዲ አሁን ጊዜ ልጆችስ ምን አይነት ናችሁ? ልጅ ሲሏችሁ ለምንድን ነው እንደምትሉ? ከሱ ትሻ ያለች ስልሽ አንቲም የባሽነሽ እያለች እንግዲህ ትላታለች። እምሩም አይ እንግዲህ እሺ በይ እናየዋለን፣ እያለች ትመልስላታለች። እንግዲህ ናሁም የምናት እኛ ልጆቻችን ያሳደግን በእግዚአብሔር ቸርነት ነው። በእግዚአብሔር ቸርነት ያድጋሉ ሰው፣ እንጂ ጊዜው አልተቀየረም እያለች እንግዲህ ለምሩ ትነግራታለች። በሌላ በኩል እንግዲህ ፅናት፣ ኩሽና ቁማ አሁን ኪራ ይመጣል ወይ መጣ፣ እንደ ሰዓት ደረሰ ትለዋለች። እንደ ሰዓት ባይደርስ መምጣት አልችልም፣ ስትናፍቂ ይመጣው ይላታል። እና ሀና ላ ጊዜ እኮ ሰዓቱ ሄደ። ምንም ችግር የለውም ይሄድ፣ እንደውም በፍቅር የተከሸነ ምግብ እንሰራለን ትለዋለች። ይላታል እንግዲህ እሷም ኪራ ለሀንቾ ፕሮግራም ብናደረግላትስ? ትለዋለች። ምንም ችግር አለ፣ መቼ ነው የምትሄድ? ሳምንት አላት። አይ ችግር የለም ይላታል። ሀሳብ እኮ ልስማብዬ ነው ትለዋለች። አንቺ ያመጣሽውን ሀሳብ እስማማበታለሁ። እኔ እኮ ከአሁን በኋላ አሰሪ ሳልሆን ባለቤትሽ ነኝ። ምንም ችግር የለውም፣ ይሄ ቤቴ ቤትሽ ነው ይላታል። ታውቃለህ፣ አንዳንዴ እግዚአብሔር ይመስገን ለዚህ ክብር ያበቃኝ ክብሩ ይስፋ፣ ትላለች። ከዚህም በላይ ይገባሻል ይላታል።

ሊጠሩ መጥተው ሳልዘገነው ምናምን እያለቻት አሀኝ ድግስ እየዘርሽት ትበያለሽ እያለቻት፣ እንግዲህ እያወሩ ግን ጠፍተሻ ምናምን እያለቻት አሁ እንግዲህ ምን ታደርጊያለሽ? አንዳንዴ እንደዚህ እያስጠፋን ምናምን እያለች ትላታለች። እና ለምን ትጠፊያለሽ? ምን የሚከሰት ምን ምን አፄ ከጎንሽ ነን እያለች ጭምሮ ታናግራታለች። እንግዲህ በሌላ በኩልም ሳናይት በጣም እየጮች ምን አትተውን? ምን አደረግናችሁ? እያለች እንግዲህ የሆነ መቃጀት ነገርም ምታሳየው ነገር አላት። ስልኩን እያየች በነገሩ ልጅሽም አድሮ ሳይወጣ ፍርድ ቤት ለፍርድ ቤት ነው ይሄድሽ እያለች እንግዲህ ብቻዋን እየቀየች ነበረ። እንግዲህ እምሩም በቃ እንዴት ወደ ነዚ ጽናት ቤት ጽናት ደውል ሌላ ተሰናይትን ይዘሻት ነው ብለኛለች፣ ትላታለች። አይ በቃ እንግዲያስ ጥሩ እኔም አየር መቀየሪያ ይሆነኛል ለነት ብለው እንግዲህ ተነስተው ወደ ሰናይት ወደ ነዚ ቤት ይሄዳሉ። እንግዲህ በሌላ በኩል ደግሞ ድራምና ናሁሚ ቡና እየጠጡ ሁለታቸው ቁጭ ብለው ካፌ ላይ እንግዲህ በቃ ህይወታቸውን ያወራሉ። ኪራም ወይ ታውቃለህ እንደዛ ሊገባበት የሚያስጠላኝ ቤት በቃ በሰዓቷ ነው የምመጣ ይላል። አንዱ ቤቱ ሳይሆን ቤት ያስከምታት ወርቅነት የምትናፍግህ እያለች ስማ፣ ትክክል ነህ እውነት ነው እያለች እንግዲህ ናሁሚም፣ ኪራ፣ እስካሁን ፅናትን አንተ ጓደኛዬ ነህ፣ ጽናትን ብዙ ነገር በድላታል። ነገር ግን ከአሁን በኋላ እኔ ያለፈውን ነገር ልወቅስ አልሆን ለጽናት መልካም ሰው ሁንላት፣ እንዳትበድላት አደራህን እያለው ኧረ በፍጹም እንደዛ አላደረግም እሷንማ እንዲያ አድርጌ ወደዛ ሰው ልመሄድ የለብኝም እያለ አሁ ጎበዝ እየተባባሉ እንግዲህ ሁለታቸው የልብ ልባቸውን እያወሩ እያየ እንግዲህ ሴት ልጅ ምልትናት ብላተኛ ናት እያሉ እንግዲህ አሁን ሴት ልጅ ብላተኛ ናት፣ ካፈቀረች ጥሩ ናተኛ ሴት ልጅ ብላተኛ ናት፣ የፈረሰውን ቤት መልሳ ትሰራለች። እኔም እምሩን ካገኘ ወዲህ ነው እንዲህ ቅልጥ ያልኩ እያለ እንግዲህ እያወሩ ነው። እንግዲህ በሌላ በኩል እምሩም ሰናይትም ጽናትም ተሰብስበው ጽናት ቤት ተቀምጠው እንግዲህ ሰናይት በጣም ብዙ ነገር እንዳሳለፈች ያለናት ያለ አባት እንዳደገች እህቷ እህቷ ለሷ ብላ ትምህርቷን አቁማ ብዙ መስዋዕት ከፍላ እንዳሳደገቻት ለነዚ ጽናት እየተነገረ እየነገረቻቸው ነው። እንግዲህ ጽናትም ጽናትንም እንዴ በቃ ኬዳን ስታገኝ ረሳሽኝ? እያለቻት እንግዲህ ጽናትም ለምን ብቸኝነት እኮ መፍትሄ የሆንም እያለቻት አዎ፣ የእናንተስ ችግር እንደዚህ ተገልጦ ይነገራል የኔ ችግር እኮ ተገልጦ የማይነገር ነው ያለች። እንግዲህ ያሳለፈችውን ህይወት ስለነ ጽናትና ለሰናይት ለምሩ እየነገረቻቸው ነው። እህቷ እህቷ ባል እንደሞተ እንግዲህ እህቷም የእህቷ ቤተሰቦች እንደሚያሰቃዩት እሷም ከእህቷ ባል ቤተሰቦች ጋር እንደነበረች እንደራባት፣ ምግብ እንደማታገኝ እንግዲህ ሁሉንም ነገር ያሳለፈችውን ክፉን ነገር ለነ ጽናት እየነገረቻቸው እህቷም እንግዲህ ንብረቷ ሁሉ ነገር የባሏ እንግዲህ እህቷ የባላ ዘመኖች እያሰቃያት እንደነበረ እህቷን እሷም እህቷም እንግዲህ ምንም ልብስ ሳትይዝ ወታ እንደመጣች እንግዲህ ሁሉንም ነገር እያስረዳቻቸው ነበር። እንግዲህ በሌላ በኩልም ሳናይትን ቀስ አርገው መኝታ ክላስ አስገብተው አስተኝተዋት እንግዲህ ምሩም ተኛች እያለች አዎ ተኝታለች ብለው አስተኝተዋት ይወጣሉ። በሌላ በኩል ደግሞ እንግዲህ ኪራና ናሁሚ ምገር ላይ ቁመው እንግዲህ ናሁሚ በጣም ፊቱ ላይ የሆነ የጭንቀት ነገር ይታይበታለኝ እንዴት ነው የምሩ የልብ ኬዝ ለቤተሰቦች የምነግራቸው? ማሚ ደግሞ አሁኑ ውለዱ ክበዱ እያለች እያስቸገረች ሲያስቸገረች እነ ነው እያለ እንግዲህ ላይ ኪራ ያማክረዋል እንግዲህ ኪራ ማረ ምንም አትጨነቅም እባክህን መፍትሄ እንፈልጋለን እያለው እያለ እንግዲህ እያጽናነው ነው። እንግዲህ በሌላ በኩል ደግሞ ምሩና ጽናት ኩሽና ቁመው እንግዲህ ጽናት ውይ ታውቂያለሽ ሁሉም ሰው እኮ በላይ ሲታይ ሲስቅ ሲጫወት ምንም የሌለበት ይመስላል፣ ግን ውስጥ የተሸከመው ቁስል ሁሉም የራሱ አለው እያለች እንግዲህ ምሩም አዎ በጣም እንጂ እያለች እንግዲህ ፅናትም ለእህቷ የእህቷን ነገር እያሰበች አሁን እሷ ተጎዳች። ደግሞ እህቷ ያሳለፈችላትን ለእሷ ብላ ያደረገችላትን ህይወት ስታስብ እሷ ደግሞ ለእህቷ አሁን ያን ማድረግ ስላልቻለች ስታስበው በጣም እየተጎዳች ነው እንግዲህ እምሩም ጽናትም በዛን ሰዓት ሰው ባልኖረኝ ሰዓት አብልታ ለጎኔ ማረፊያ ሰጥታ ከዚህ ያደረሰችኝ እሷ ናት። እኔ ደግሞ አሁን እሷን መርዳት አለብኝ እያለች እንግዲህ ጽናትም አዎ፣ የሳቃችን ምንጭ ማለት ምሩም የሳቃችን ምንጭ ናት። የነዛን ሚስቁ ጥርሶቿን መመለስ አለብን እየተባባሉ እንግዲህ፣ ጽናትም ቀለበትንም የራሷ ናት ገዝታ ሆን ብላ ያደረገችው ማንም ወንድ ጓደኛላት ብሎ እንዳይቀርባት እያሉ እንግዲህ ሁለታቸው ስለ ሰናየት እየተመካከሩ ይገኛሉ። እንግዲህ በሌላ በኩልም ናሁሚም ኪራም ጽናትም ሆኖ ተቀምጠዋል፣ ሳዶር ላይ እንግዲህ ናሁሚ ጽናት ኧረ ተይ ተይ ይላል። ገደለን እኮ እኔ በኋላ ራቢ ገለኝ፣ ለምሩም እንደምላት አላውቅም እያለ ሲል እንግዲህ ምሩ ብቅ ትልና አሀ ባሌን የወሰዱት ናሁሚን ኪራና ጽናት ናቸው እያለች ብቅ ትላለች። እንዴ ያዚ ተገትረሻል? ነይ በይ ምናምን ትላለች። እንግዲህ እንደ ጭራ እኮ ነው የምትከተልሽ ትለዋለች። ሀዛ ናሁሚም ድግ አድርጎ እኛ እናንተ ለማስፈሰት ወደታች ወደላይ እንላለን፣ እናንተ ደግሞ ማንጋ ወጡ ማንጋ ገቡ ትላላችሁ ምናምን እየተባባሉ እንደዛ ለመሆን ላለመሆን እንግዲህ እራስን መጠበቅ ነው እያለች እንግዲህ ናሁሚም ኪራም መጋረማን ሲቀናየው እያለ እንግዲህ ብቻ ጥንድ ጥንድ ነው ተቀምጠው ደስ የሚል ጨዋታ ይዘው ነበር። እንግዲህ አራታቸው ተቀምጠው እየተቀላለሉ ሰናይት ትመጣለች ወይ የፍቅር መቀስ ነሽ ምናምን እየተባባሉ ሳለ፣ እንግዲህ ሰናይትም ውይ ግብኛ ሰዓት መጠባችሁ መሰል በቃ ልነሳ ብላ ተነስታ ትሄዳለች። እንግዲህ እምሩም እንዴ ናሁሜ እንደዚህ ይባላል ትለዋለች። እንግዲህ ጽናትን የልከተላት ብላ አብራት ትሄዳለች። እንግዲህ እምሩም እኔም ልከተላት ብሎ ይሄዳሉ። እንግዲህ ኪራ እንደምን፣ የተፈጠረ ነገር አለ ምናምን እየተባባሉ አረስክን ተፈጠረ ነገር የለም። አሁን ግን ሊፈጠር ነው፣ ታውቃለህ፣ በራብ ሊገሉን እኮ ነው። ምናምን እየተባባሉ እያወሩ ነበር። እንግዲህ አሁን ምሳ ላይ እንዳሉ ስለ አንቾ ማሄድ፣ ስለ አንቾ እያወሩ ነበር። እንግዲህ ኪራም ናሁሚ፣ ዛኔ ማዘሯ እየትን እየት ብልህ፣ በቃ አሁን ሳያት ሸክም ያዘኝ እያለ ናሁሚ። እንግዲህ ወይ በዛን ሰዓት እንኳን የሷ እናት ልታይ ስም ቢጠይቁ አታውቅም ነበር እየተባባሉ እንግዲህ ጽናትም ብድካርቃ በቃ ያለፈው አለፈ እዚህ መታ እንሸኛት እያሉ እንግዲህ ናሁሚ የተቀደሰ ሀሳብ ነው፣ እሺ እያሉ በቃ አንዳንድ ነገር ላዘጋጅ ብላ እንግዲህ ወደ ኩሽና ትሄዳሉ። የእምሩም ሰናየትም ተከትለዋት ሄዳሉ። እንግዲህ ሰናየት ውይን የባላ ግብቼ ምግብ ሰርቼለት ምናምን እያለች እንግዲህ እምሩም አይ ዝም በሱ ምስታዩና ያለን አሁን ፍቅር ስላላዘች ነው እንጂ ታረግ ያለሽ እየተባባሉ እንግዲህ እየተሳሳቁ እያየናቸው እንግዲህ ፅናትም ፈጣሪ ሆይ ያን ሁሉ ስቃይና መከራ ተሸክመሽ ምንም እንዳላየው ነገር አሁን ትስቂ ትጫወቻለሽ። ከሰዓታት በፊቶች አይንሽ እንደዛ ብሎ እስኪ ቀላል ቂሰሽ ፈጣሪ እባክ እንደስተዋን መልስላት፣ እህቷንም ወደ ሀቅሏ ወደ ራሷ መልስላት እያለች እንግዲህ ብቻዋን እየተማጸነች ነበረ። እንግዲህ ታዲያ በሌላ በኩልም ሰብሰብ ብለው ሀንቹ መጣ፣ ለሀንቹ ግብዣ እያደረጉ ሰናይት ቡና እያፈላች ነው። እንግዲህ ሀሜን እንደኔ ይጣፍጣ ምናምን እያለች ቡና ስካና ተለይ ይጣፍጣ ላይ እየተባባሉ በጣም እየሳቁ ነበረ። እንግዲህ ሀንቹ እንግዲህ ሰናይትም ባህራዊ ሰው እያሳርፊልኝ ምሩ እያለች አጣ። ከዛ ብድግ አድርጋ አንታቃላች ሰው ስትል ምን ትዝ እንዳለኝ፣ ጽናት ና ኪራ ዛኔ ተጣልጠጋ ሰውዬ ሳትዩ ሲባባሉ እያሉች እንግዲህ የበፊቱን ነገር እያነሱ በጣም ደስ በሚል ሁኔታ እየተሳሳቁ ቡናቸውን እየጠጡ እያየን ነው። እንግዲህ በሌላ በኩል ጽናት እምሩን እደሩ፣ ዛሬ ማደር አለባችሁ ትላታለች። ኧረ ቤቱ ከወጣን ቆየ እና ለምናት፣ ቆዩ፣ ማወጣችሁ ማደር አለባችሁ፣ እኔ እንደዚህ ስትለምኑ ቢብያ ቃለው እደሩ ብል ትላታለች። አዛ ሰናይ ትመጣለች። ምንድነው መተው ብላችሁ የቀራችሁት ትላለች። ያረ እምሩ እደሩ እያልኳት እምቢ አለች ትላለች። አረ እኔ ስትል አይ፣ ፊልም እኮ አለ ትላለች ጽናት። ፊልም ካለማ እሺ ብለው እንግዲህ ታሎላ መጥተው ፈጣ ፈጣቸውን ለብሰው ነው ጥንድ ጥንድ ሆነው፣ እንግዲህ ሰናይት ብቻዋን ናት። ከዛ እንግዲህ ፊልሙን እያዩ ይሳለ። ከዛ ሰናይት ብድግ ታደርግና፣ እንዴ ጭራሽ የፍቅር ፊልምና፣ ትልና ድርግም ታደርግባቸዋለሽ። ምን ሆነሽ ነው እንዴ? እኔ ፍቅር ፍቅር ትጫወታላችሁ፣ እኔ ብቻዬን እዚህ ሁኜ ይሄን እያያችሁ? በቃ እናንተ ሄዱና ተኙ። አንቺ እኔ ማ ብቻዬን ሳያድራለሁ? እያለች እንግዲህ። የዛሬው ቪዲዮ እዚህ ላይ ያበቃ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።